በእኔ ህይወት አትግባብኝ ስላለች አቁም በቃ። ስለዚህ አንድ ቃሏን ይዛ ነው ህይወቷን እየረበሽ ያለው። ምን አንድ ቃል ምናምን በህይወቴ እንዳገባብኝ ስላለች ነው ሁሉ ነገር እያበላሸ ያለው። ምን ተበላሸ? እንዴው በእናንተ እኮ ነው። ልጅ ምንም አታውቀው ልጅ ፍቅር ያዘው። በእናንተ ስራ እኮ ነው። ፍቅር ይዟታል። እርግጠኛ አትሁን። እቺ ልጅ አለምንም ምንም ነገር እንደዚህ አታለቃቀስም። እርግጠኛ አትሁን። እንደ እኛ እኮ ጓደኝነት እናውቃለን። እሺ፣ እሺ። አይደለም እኛ ጓደኝነት እኮ እናውቃለን። ጅል አይደለም ወይ ህፃን የአብርሃም ትዳር ትዳር፣ በዚህ ልክ ሴት ልጅ አንድ ወንድ ልጅን ካልወደደች ካላፈቀረች በስተቀር ልትነፋረቅ አትችልም። ራሴን አጠፋለሁ እያለች በየሚዲያው ልትወጣ አትችልም እንዴ፣ እሷ ሰው ሞቶባታል? ጥቁር በጥቁር ለብሳ ቲክቶክ ላይ ዩቲዩብ ላይ የምትመጣው። እኔ ሄርሜላ በሳት እንድትጎዳ አልፈልግም፣ አብርሃም እንዲጎዳ አልፈልግም። እሺ አሁን እናንተ ካብር ሽወት ትወጣላችሁ አትወጡ ወይስ ሌላ ችግር ነው? አንተ ማን ነህና ነው እንደዚህ አይነት ጥያቄ የምትጠይቀው? እኔ ቢኒያም ስለሆንኩ ነው። ሩታ ማለት ነው ሄርሜላን በቀላሉ ማስወጣት ትችላለች? አትችልም

ሩታ አጠገቡ እንድትሆን ከፈለች ሩታ አጠገቡ አለ። በቃ ሌላ ነገር የለም። እኔ የወንድሜ ደስታ ብቻ ነው የሚያስደስተኝ። በዚህ ልክ የሰው ትዳሮች ገብተህ ሩታን ማስለቀስ፣ ሲቀጥል ደግሞ ሩታን ከሄርሜላ ጋር ፉክክር ውስጥ ማስገባት ምን ማለት ነው? እችሊ ባለትዳር ነች አይደል? በምን መልኩ ነው ፉክክር ውስጥ ታስገባት? እንዴ እንዴ ታስበው ነው እንዴ? እኔ ድረስ እኮ ሄደ ይሄ ልጅ። ሄርሜላ ጋ ነገር ነው አይደለም። ሲጀምር ቀጥታ ቤቷ ሄዳችሁ፣ ስለዚህ ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ሰላም ብላችሁ ሰላም ቤተሰቦች እንዴት ናችሁ? እኛ እንግዲህ ደህና ነን እግዚአብሔር ይመስገን እና ዛሬ በካሊ ቤት መተናል ማለት ነው። ዛሬ ላይ ስንመጣ እንደሌላ ቀን እየተሳሳ ቀን ምናምን ሳይሆን በቃ ነገሮች ከዚህ በለጠ መሄድ የለባቸውም። ሁሉም ነገር ገደብ አለው፣ ልክ አለው። ስለዚህ በቃ ወስነናል። አሁን መጣላትም ካለብን ልንጣላ፣ ይህን ነገር ማድረግም ካለብን ልናደርግ ነው። አቤልና ብሩክ የሚያደርጉ ነገር በጣም አሳፋሪና ባለጌ የሆነ ስራ ነው የሚሰሩት። እና እንደ ጓደኛ ከአንድም ሁለቴ ስልክ ደውዬ አናግሬ ያለው የመለሰልኝ መልስ ደስ አይልም። በዚህ ልክ የሩታንና የአብርሽን ህይወት ለምን እንደማበላሸት የፈለጉት ለምን ለመረበሽ እንደፈለጉ አላውቅም። በዚህ ልክ ተንኮል እየሰበሰቡ አብርሽና ሄርሜላ እንዲገናኙ እየፈለጉ በሆነ ባልሆነው ልጅቷ እያለቀሰች ይጠሩታል። የሆነ ቤት ቁጭ ብላ ይጠሩታልና አርፎ ህይወቱን እንዳይኖር ትዳሩ እንዳይሰበሰብ እያደረጉ ያሉት አቤልና ብሩክ ናቸው። ስለዚህ አቤል ደውለንለታል። በቃ የምትሰራው ነገር ትክክል አይደለም። ይሁን ነገር ከመፈጠሩ በኋላ እዚህ ጋር ጻብ ምናምን አይደለም ከዚህ በፊት ጥሩ መጥፎም አሳልፈናል። ለዛ ብለን ነበር እያከበር ነው የነበር ነው። አሁን ላይ ግን በዛ ለምን ብትሉ እኔ እዛች ልጅ ወልዳ አራሱና ከዚህ በለጠ መጎዳት የለበትም። ከዚህ በለጠ መሰቃየት የለባትም። ለምን ብትሉ እች ልጅ እንክብካቤ ነው የሚያስፈልጋት በዚህ ሰዓት በኋላዋ እንኳን ትሪት በማያደርግበት ሰዓት ከሱ ብሰው ደግሞ አብርሽን እናውቀዋለን፣ ስለ አብርሽ ይመለከተናል እያሉ የልጁን ህይወት እየበጠበጡ ያሉት አቤል እና ብሩክ ናቸው፣ ሌላ ማንም አይደለም። አደልከለ ሁለቱ ናቸው ማለት እኔ። እንዲሁም በፊት በጣም እንተና ላይ ሄርሜላ ላይ እንትን እልባት ነበር። ግን ከሄርሜላ በላይ መጥፎ ነገር እየሰሩ ያሉት አቤልና ብሩክ ናቸው። ምክንያቱም እች ልጅ ምንም ሳታውቅ ወደ ህይወት ያመጠዋት እነሱ ናቸው። አሁን ደግሞ ነገሮች እየተስተካከሉ እንደሆነ ሲያዩ ደስ የሚል ነገር እየተፈጠረ እንደሆነ ሲያዩ ሁላ ደስተኛ ሊሆኑ አልቻሉም። በቃ በምክንያት እሱን ለመጥራት በምክንያት እሱና እሷን ለማገናኘት ነገሮች እየፈጠሩ ነው ያሉት። ገባ እኔ በቻልኩት አቅም ብሩክንም አቤልንም ለማውራት ሞክረው ያለው ግን ደግሞ በዚህ ልክ ከፋታቸው፣ በዚህ ልክ የሰው ህይወት ለማወጣት መሞከራቸው በጣም ነው ያስተላልፈኝ። የምርተ ነገር ሲጀማን ልክ ማደልዱን በቃ የሚያደርጉት ነገር ማለት ነው እኛ ያኔ ነግረናቸዋል። ኤርሜላ አብርሽን ታፈቅረዋለች ብለን ስናወራ አታፈቅረውም፣ ንጹህ ጓደኛ ናት እንደወንድሙ ነው የምታየው ብለው ትናንትና፣ ከትላንት ወዲያ ግን ሄደው ሩታ ጋር የነገሯት ወሬ ደስ አይልም። ጭራሽ ከባልሽና ከኤርሜላ አንዱን ምረጭ? ምን አገባችሁ እናንተ? ምን ቤት ናችሁ? አይመለከታችሁም እኮ እንደዚህ ነ አይነት ድፍረት ኬት አምጥታችሁ ነው? ባሏ ራሱ እኮ ሄዶ ወይ እኔን ምረጭ ወይ ደግሞ የራሴን ህይወት ልጀምራል አላትም። እናንተ አራስ ቤት ድረስ ሄዳችሁ አስወጥታችኋት፣ ከቤት ወይ አብርሽን ምረጪ ወይ ደግሞ አብርሽ የራሱ ህይወት ይኖሩ። ምን አገባችሁ? ምን ቤት ናችሁ? በቃ ነኝ ነገርኩ። ሁለቱ የሚፈልጉት በቃ አብርሽና ሩታ እንዲታረቁ አይፈልጉም። በቃ ይሄ እኮ ግልጽ የሆነ ነገር ነው። እኛ ካንዱ ሁለት ሶስቴ እንዲወጡ ነገርናቸው። ግን ከእንግዲህ በኋላ በቃ በንግግር አልተማመንም፣ በንግግር አልተግባባንም። ግን ደግሞ እኛ ማድረግ ያለብን ነገር እናደርጋለን። ገባህ? ማንንም እዚህ ጋር ለማንም አይተናነስም። ማንንም ከማንም ጋር በቃ እኩል የሆነ እንትን። እኛ ወንድ ነን፣ እነሱ ወንድ ናቸው። እኛ እስከ ዛሬም ነግሬያቸዋል እኮ በቃ ጥሩም ጊዜ መጥፎም ጊዜ ስላየን አብረን የሆነ ነገር ስላደረግን እስኪ እዚህ ጋር ተከባብረን ያለ ነው እንጂ በዚህ ልክ እንዲህ መሽለ ሸለ መጥማጥ ነው የሚባለው? ነው እግዚአብሔር በዚህ ልክም ደግሞ ማስመሰል ጥሩ አይደለም። ሩታን እንደምትወዱት ሆኑና የምታደርጉት ነገር ግን ሌላ ነው። ስለዚህ ገደብ ይኖራችሁ፣ ልክ ይኖራችሁ። በቃ ጓደኝነት ሌላ ነው፣ የሰው ህይወት መረበሽ ሌላ ነው። እናንተ አብርሽንም አትወዱትም፣ ላብርሽም ደግሞ የምትጠቅሙ ሰዎች አይደላችሁ። ለምብትሉ አብርሽ የሚጠቅመው የሩታ አንድ መሆን ከሩታ ጋር መታረቅ ነው። እናንተ ግን ሰበብ እየፈለጋችሁ፣ ይህን ነገር እየፈለጋችሁ አሟታል ልታጠፋ ነው ራሷን እያላችሁ አብርሽን እንትጠሩታላችሁ ከርሜላ ጋር እሺ፣ ምን ያድርግ አብርሃም። ነገሩ እኮ ነው በነገራችን ላይ ዘው መጨረስ የሚችሉ ጉዳይ እኮ ነው። አሁን አብርሃም ጠርቶ እንዲያጎርሳትም ሊያበላትም እሱ ሌላ ጉዳይ። ነገር ግን በሚዲያ ደረጃ እንደዚህ ይዘው መጥተው እሱ እንዲያጎርሳት አብረው እንዲገናኙ ምክንያት እየፈጠሩ ማገናኘታቸው ይሄ ደስ የማይል ነገር ነው። አንዴ በፕራንክ ሰበብ እያሉ ልጁን ይጠሩታል ከእሷ ጋር እንዲገናኝ። አሁንም ይሁን ነገር ልጅቷ አኮ በቃ ቸው ብለው ይሄዳ ነበር። ድጋሚ ቀስቀሰው ያመጡት እነሱ ናቸው። እኔ አብሬሽን አግኝቼ ለምን እንደዚህ ታደርጋለ? ለምን እንደዚህ እሷ ጋር ትሄዳለ? ምና ብዬ ስጠይቀው ሁላ በቃ እነሱ አስደንግጠው ነው የሚጠሩኝ። ብቻ እንደዚህ እንደዚህ ሆናለች፣ እንደዚህ እንደዚህ ሆናለች ሲሉኝ፣ አይችልም የትኛውም ሰው እህት ብትሆን የሆነ ነገር ሆናለች ስትባል የትኛውም ሰው ሮጦ ነው ሄደው። እሱ በዛ አስቦት ነው። እነሱ ግን የራሳቸው ሀሳብ፣ የራሳቸው ቀመር ይዘው እሱና እሷን ለማገናኘት ብቻ የሚሞክሩበት መንገድ በጣም ነው የሚያስጠላ። ሲጀመር ማንም የለም በህይወታቸው የሩታ እና የአብርሽ የትዳር መፍረስ ተጠያቂ አቤልና ብሩክ ናቸው። ምንም በቃ ሌላ ነገር ልንል አልችልም? እነሱ የአብርሽና የሩታን ትዳር ማስተካከል የሚችሉት በእጃቸው ነው። ኤርሜላን ከህይወት ማስወጣት የሚችሉት እነሱ ናቸው። እኛ ከዚህ በፊት ያልተረዳናቸው ነገሮች አሉ ብለን ምናልባት እኛ እንዳሰብናቸው አይደሉም ብለን ነበር። አሁን ላይ ግን ግልጽ ሆነ። በቃ ግልጽ ማለት ነው። ከዚህ በለጠ ምን ሊሆን ይችላል እነሱ ማን ስለሆኑ ነው ሩታን ምርጫ ውስጥ የሚያስገቧት ምን ቤት ናቸው? ወይ ትዳርሽን ወይ ደግሞ ከሄርሜላ እሺ ጋር ይኑር እሺ ብላችሁ እኔ አልፈልገውም ብትል ከሄርሜላ ጋር አንድ ልታረጉት ነው አብርሽን ያ እኮ ነው ሀሳባቸው በነገራችን ላይ ሲጀመር ነው ሀሳባቸው ሀሳባቸው አብርሽና ሄርሜላ አንድ ላይ እንዲሆኑ የዛን ቀን ሲጠይቋ ካያ ሩታ ከአብርሽ ጋር እንዲሆን ሳይሆን አንቺ ኦልሬዲ ፍቃጅላቸው አይነት ነገር ነው ጥያቄው። አሁን እሱ ከሀገር ሊወጣ ነው፣ ከሄርሜላ ጋር ሊሆኑ ነው። ስለዚህ አንቺ አይደብርሽም? ቅር አይልሽም? የሷ ሞራል፣ የሷን ፍላጎት ሩታ እንድትመልስ የሚፈልጉት፣ ችግር የለም ጋር ይሁን ብቻ ሞራል ሁላ በጣም የብልግና ነው ስራ የሚሰሩት ማለት ነው እንደውም አቤል ያውና አቤል እዚህ ነን እና አቤልም ያው እየመጣ ነው ሲጀመር ማለት ነው ነገሮች ሁሉ የዚህ ነገር የተበላሸው በእሱ ምክንያት ዛሬ እግዚአብሔርን በቃ የመጨረሻችን ሌላ ነገር ነው ስልክ ደው ይላለው። ስልክ ስደውልልህ በስነ ስርዓት አይደለም ያናገርከኝ፣ እና ለምንድን ነው እንደዚህ እያደረክ ያለው እ በመጀመሪያ ለተወረኛ ሰው ነገር ደስ ስለማይል አነጋገር ምናም ደስ አይ። ሲጀመር ለሰው ልጅ ክብር ሊኖር ይገባል። እኔ በስነ ስርዓት አክብሬ ነው ስልክ ደወልኩልህ፣ ላናገር ፈልጌ ነው። ስለዚህ በስልኬ መለስክልኝ ምላሽ በጣም የሚያስጠላና የሚደብር ነው። ሲቀጥል ደግሞ አንተም ብሩክም ምን እያደረጋችሁ? ምን እያደረገ ነው? ሄርሜላ ታፈቅረዋለች ወይ? ከሄርሜላ ይሁን ወይ ደግሞ ከአንቺ ጋር ይሁን ማለት ምን ማለት ነው? እናንተ ምን አገባችሁ? አንተ በመጀመሪያ ማን ጠያቂ ያደረገ? አንተ ምን አገባና ነው የሰውን ህይወት ምትረብሾ? አቤል ይኸውልህ፣ በመጀመሪያ አንተ ማን ጠያቂ ያለን? ጉዳዩ የሩታና ያብርሽ ነው አይደል? አንተ ማን ጠያቂ ያደረገ? ይኸውልህ፣ መልስልኝ ነው እኔ አብርሽን ማለት ነው ሩታን በጣም መወዳቸው እህቴም ወንድሜም ናቸው። ገብቷላ ከዛ ባለፈ ደግሞ ጋሽዬ መጥቶ እኔ ጋር ምን አይነት ወሬ እንደሚያወራ ምን አይነት ነገር ለኔ እንደሚነግረኝ እኔ ነኝ የማውቀው። ላንተ እዚህ ጋር መጥቼ ማለት አያስፈልገኝ፣ ገብቷላ። ስለዚህ አንተም አቤልም አሁንም የሰው ህይወት ላይ ናችሁ። እንዴናንተ ስለ ራሳችሁ። አንተ መች ከሰው ህይወት ወጥተታቀና ነው አንተ መች ከሰው ስለ ሰው አንተ ግን ስለ ሰው ህይወት መተው ነው ምትነገረው። አንተ ማነህ? የጉዳዩ ባለቤት አይደለህም። ሩታና አብርሽ አይደለህም። ስለዚህ እኔ የባለቤቱ ጉዳይ እስካልሆኑ አብርሃም ዝም እስካላላችሁ ድረስ አሁንም ነገሮችን እያበላሻችሁ ትሄዳላችሁ ማለት ነው። እንደዛ ብለህ ካሰብክ ነገሮችን እያበላሽን እንሄዳለን ብለህ አስብ። ምን እምትጠቅም? የሚጠቅም ነገር ሲሰራ ላይ ነው እኮ አንተ ስላልከኝና ስላላልከኝ ደግሞ ምንም የሚለወጥ ነገር የለም ወንድሜ። ይኸውልህ በስመ በመጀመሪያ ስለ እራስህ ህይወት ኑር። አብርሽና ሩታ ራሱ በራሳቸው ህይወት እንደዚህ እንደናንተ አላሽቃበጡም አልተጨነቁ። ይኸውልህ ካንተ የበለጠ ያሽቃበጥም ነገሮችንም ያበላሽ ሰው የለም። እኔ ግልጹን ስነግር ማለት ነው በማይመለከት እየገባ አንድ ኤርሜላን የሆነ ሰበብ እየፈጠራችሁ ከኤርሜላ ከአብርሽ ጋር ታገናኛላችሁ። አሁንም ልጅቷ ስትሸሽ ነገር እየፈለጋችሁ የምታመጧት አንተና ብሩክ ብቻ ናችሁ። እሺ አሁን አብርሃም የሚፈልገው ነገር ሁሉ የሚያስደስተው ነገር ሁላ ከማድረግ ወደ ኋላ አይደለም። በጣም ብልግና ባለጌዎች ናቸው እ በጣም ባለጌዎች ናቸው። አይታ ጭንቅላትን እንዲጥብብ ያሉ ናቸው እንዳለ ማለት ነው። ይኸውልህ በመጀመሪያ ደረጃ ማለት ነው እናንተ መጀመሪያ የመጣችሁበት ነገር ልንስማማ የማልችለው ነገር ለምን እንደሆነ ታውቃለህ? አንተ በሰው ህይወት ነው እየመጣችሁ ያላችሁት እየጠየቃችሁኝ ያላችሁት። አብርሃም መጥቶ አልጠየቀኝም። ጥፋት እንዳልሆነ ወይ ደግሞ ምንም እየሰራው እንዳልሆነ ያውቃል። ምን እንዳስነካችሁ በዚህ ልክ ማለት ነው። አብርሃም ለትዳሩ ክብር እንዳይኖረው ከሴት እንዲልከሰከሰ ከሰከሰ ያደረጋችሁት እናንተ ናችሁ ናችሁ። ስለዚህ አንተም ብሩክም ከአብርሽ ህይወት አስፈላጊ ሰዎች አይደላችሁ፣ አለቀ። ታስወጣናለህ? ማስወጣት ካለብኝ አስወጣችኋለሁ። ምን አድርገህ እንደምታስወጣ እናያለሁ። ከዚህም በፊት ብለሃል አስወጣለሁ አስወጣለሁ አንተ ማን ነህ እያልኩ ይለ እኔም ያን። በመጀመሪያ ለራስ ኑር፣ ቀድመ ለራስ ስትኖር ነው ለሌላ ሰው አያገባም። እኔ መኖርም እንዳለብኝ የራሴን ህይወት እኔ ነኝ ማቀው። አንተም በሰው ህይወት እኔን መጠየቅ አችልም። ምንድን ነው የምትፈልገው? ምንም ምንም እየፈለኩ አይደለም። እንዴ ነው የምትፈልገው? አይ ልጅቷ ተሰባብራ ከቤት እንዳትወጣ ነው ማለት ሀሳባቸው እንዳለ በሰው ወሬና በሰው ነገር ቢሆን እኮ እሷ ፊትም ነበር የተሰባበረችው። ሲጀመር እሷ ራሷ ታስቃለች ስለ ራሷ። ይኸውልህ አንተ ብለህላት ወይ ደሞ የሷን ህይወት ልትኖር አትችልም። አይደለም ሴት ልጅ ምንም ስላላደረገች ምንም ስለማያገባ ታፈቅረዋለች እኮ ያልኩህ፣ አንተና ምንም ስለማያገባ ካንደበት እኮ የወጣው ራስ ነው። ይኸውልህ፣ ታፈቅረዋለች ታፈቅረዋለችና ወደዋለች ማለት ይለያያል። እሺ ቀድመህ አጣራ- አዳምጥ። ካዳመጥክ በኋላ ደግሞ መናገር ጀምረህ። እች ልጅ ፍቅር ሊይዛታል ያልኩህ አንተ አይደለም ናት። ፍቅር ሊይዛት ይችላል ያልኩት ያው ነው። ይሄ ነገር ደግሞ ካወቅ ሄርሜላን ከይወጣ ማስወጣ ለምን ከበደ ሰማኝ። አብርሃም ያስደስተው ነገር ከማድረግ ወደ ኋላ አለለም። አንተም አወራ፣ ሌላም ሰው አወራ። እኔ ምንም አይመስለኝም። ገብቷል። አሁን ላይ አይደለም ብር ተከፈላላችሁ፣ ይሄ ነገር ተደረገላላችሁ። እዚህ ጋር እንደማወጣ፣ አንተ ብቻ አታወራ። ገባ። አሁን እዚህ ጋር ምን ማሰብ እንዳለበት አቃለ አብርሽ የልጅ አባት ነው ሩታም የልጅ እናት ነች አይደል እንዴ ይህ ነገር አንተም ታቋለ ነገ እህት ላይ እንዲደርስ የማይፈልገው ነው ማትፈልገው ነገር እና እህት አለ እናት አለች አይደል ስለዚህ እናትና እህት ላይ እንዲደርስ የማይፈልገው ነገር በዚህ ልክ የሰው ትዳር ውስጥ ገብተህ ሩታን ማስለቀስ ሲቀጥል ደግሞ ሩታን ከሄርሜላ ጋር ፉክክር ውስጥ ማስገባት ምን ማለት ነው እችሪ፣ ባለ ትዳር ነች አይደል። በምን መልኩ ነው ፉክክር ውስጥ ልታስገባት የምትችለው? እንዴ ታስበው ነው ነው ቤት ድረስ ሄደ ልጅ ከሄርሜላ ጋር ከአገር ቢወጣ አይደብርሽም አይከፋሽም ወይ ነው። ትክክል አይደለም። ሲጀምር ቀጥታ ቤቷ ሄዳችሁ ስለዚ ስለዚህ ጉዳይ መጠየቅ ደብሮ ነው። አቤላ፣ በዚህ ልክ ሰውን ጥሩ ነው እሺ? እንደዚህ ደግሞ ነው እኛ ሌላ ነገር እንድናረገ አትገፋፋን። ገባ እንደ ጓደኛው አሁን ጠርተን እያወራን ያለው ሲቀጥል እንደዚህ ገብተህ የሰው ትዳር አታሽቀብጥ በቃ የሆነ አትበጥበጥ እኔ ሰይጣን እራሱ እኮ በእናንተ ስራ ይቀናል አይደል እንዴ በምን ሂሳብ ብታስበው ነው እንደዚህ ክፉ የሆንከው ምን አይነት ሴጣን ቢገባብህ ነው እንደዚህ አስመሳይ የሆንከው እንኳን እንዴ ምንድነው ሀሳብህ ምንድነው አንተና ብሩክ ሀሳባችሁ ምንድነው ልጅቷ ሄርሜላ ሳትፈልግ ባለፈው ተረጋግተህ ነበር ትንሽ ትዳራችሁ አሪፍ ሆነ ሲባል ጨነቃችሁ ጭራሽ ሴጣናችሁ ተነሳባችሁ? ከዛ ሌላ ነገር ልታደርጉ ሞከራችሁ ማለት ነው። አሁን ደግሞ መወጣት ሳያማት አሟታል። ሩምሩም ይዛችሁ ትዞራላችሁ። ምንድን ነው ሀሳባችሁ? ለምንድን ነው በዚህ ልክፉ የሆናችሁት? ስነ ስርዓት ብትይዙ ጥሩ ነው። አሁን ተጨረስ ደበረ እንደዚህ ስላደረግ ካልተመቸ የለም፣ ጆሮህንም አይንህንም መያዝ ትችላለህ። በሰው ትዳር ገብተህ አንተ ራሱ አትበጥብጥ፣ አንተን አታሽቃብቅ፣ ልወደድ ባይ አትሁን።

አፍቅሬዋለሁ ብላ ቤት መነፋረቅ ነው። ጥሩ ስራ አፍቅሬዋለሁ አይደለም። ከጎኑ ከጎኑ በክፉ ሰዓት አብራው ስለነበረች፣ በደበረው በከፈው ሰዓት አብራው ስለነበረች፣ በዚህ ሰዓት ደግሞ አብርሃም ያስፈልጋታል፣ ለምድር ያስፈልጋታል። ምን ከኛ በላይ የሱ ነው፣ በደንብ ምቀርበው። እኮ እሱ ጋር የሆነ ነገር ፈልጋ ነው ከፈለገች መስፋ መፍቶ ነው። ሲጀመር አብርሃም ይከላከል የሚያስደስተው ከሩታ ጋር መሆን እንደሆነ እናንተ ታውቃላችሁ። በላይ ሩታ ታስደስተዋለች። አብርሃም የሚያስደስተው ነገር ከማድረግ ወደ ኋላ አይደለም ብዬሃል። አጠገቡ እንድትሆን ሄርሜላ ሩታ አጠገቡ እንድትሆን ከፈለች ሩታ አጠገቡ አደርጋለሁ። በቃ ሌላ ነገር የለም። እኔ የወንድሜ ደስታ ብቻ ነው የሚያስደስተኝ። ህይወት ነው ሩታ ማለት ነው። ኤርሜላን በቀላሉ ማስወጣት ትችላለች። አትችልም እንዴት አድርጋ ነው ከአብርሃም ጋር ሆነ የትኛውም ነገር አብርሃም ማቆም ይችላል እንዴ ነው ከ ለምንድን ነው የምትሆነው እሱ ማን ስለሆነ ነው ከሌላ ሴት እየተልከሰከሰ እሱ እሱ አጠገቡ የምትሆነው እሱ ማነው እሱ ለእሱ ሄደህ ማነህ በለው ነገሮችን እያመቻቻለ ያላችሁት እናንተ ናችሁ ምን አድርገን አመቻቸው? ሄርሜላን ስርስሩን እያስከተላችሁ፣ በቃ ስለፈለገ ነው ወይ ደግሞ እሷም ስለምትፈልግ ነው። በቃ እኔ ሄርሜላ በይሳት እንድትጎዳ አልፈልግም፣ አብራም እንዲጎዳ አልፈልግም። እሺ አሁን እናንተ ከአብርሽ ህይወት ትወጣላችሁ አትወጡም? ወይስ ሌላ ችግር ነው? እንፈልገው። አንተ ማነህ? እና ነው እንደዚህ ነው አይነት ጥያቄ የምጠይቀን? እኔ ቢኒያም ስለሆንኩ ነው። ቢኒያም ቢኒያም ለራሱ ህይወት ይምራ። ገብቶሃል? አንተ ማነህ? በአብርሃም ህይወት አንተ የምታዘው ምንም አይደለህም። እሺ ሲጀመር ማለት ነው። ይኸውልህ፣ እኔ ጥሩን ጊዜ ስላሳለፍን ነው ዝም ያልኩት። እሺ፣ ከዚያ ምን ልታረግ ነው? ማድረግ ያለብኝ አድርግ። አድርግና አሳየኝ። ወሬ አይወራም። ትክክለኛ ተግባር ተግብር። በቃ ይኸውልህ፣ እኔ እንደ እናንተ ሴት ሴት ስር አልከታተልም። እሺ እንዲህ ተረጋግተን እያወራን የነበረው ለደጉ ጊዜ አሪፍ ጊዜ ስላሳለፈን በሚለው እስታፍ ነው። ነገር ግን ላንተ ጥይት መሳሪያ ምናምን አያስፈልግህም። ለአንተ እኮ አንድ ጥፊ በቂ ነው። መናነቅ አይደለም አንተ ይኸውልህ፣ በዚህ ልክ ጭንቅላት ጠባብ ነው ገባህ? ይድንዘዘ ጭንቅላት እንዳለ አሁን እየተረዳሁኝ ነው። በመጀመሪያ የለም ከአብርሽ እና ከሩታ ህይወት ውጣ እና የራሴን ህይወት አስተካክር

አሁን በዚህ ሰዓት የምናወራው። እኔ ግን ግርም የሚለኝ ነገር ለምን እንደማያውቅ ሰው ትሆናለህ አንተ? በዚህ ልክ ሰይጣና፣ አቤል ምን ያረክ ነው? ምን ነው? ምን ያረክ ነው? ያወክ ነው? መሳደብ እና መፍረድ አይደለም፣ ቦታ አለ። ቢያንስ ልጅቷ ይህን ሁለት ወር በሰላም ትረፍበት። እኔ አክብሬያችሁ ነው እዚህ ድረስ የመጣሁት። ባላ ክብራችሁ ኖሮ ከነም ቼክም አላደርጋችሁም፣ ስልክም አላነሳም። ያንተ ክብር ያዙ ከፈለክ ማለት እሺ፣ አሁን ነገሮችን ማስተካከል ከቻልክ ማለት ነው። አረፈደም እሺ፣ ዛሬም ነገም ሄርሜላን ካብርሽ ህይወት አስወጧት። ያ ደሞ አናደርግም ካላችሁ አንተም ብሩክም ካብርሽ ህይወት ውጡ አብርሃም ነው ይሄንን ነገር መናገር አታስመስሉ። አብርሃም አብርሃም ይኸውልህ የያዘውን ይዞ ሊሆን ይችላል ወይም መናገር ከብዶት ሊሆን ይችላል። ምን ገብቷል? ከዛ ጥሩ ጊዜ ያሳለፋ ጥሩ ጊዜ ስላሳለፋችሁ መናገርም ከብዶት ሊሆን ይችላል። አብርሃም ማለት ከሁለታቸውም ጭንቅላት በላይ ነው። ስለራሱ ያቃል፣ ስለራሱ ጠንቅቆ ያውቃል። የብዙ ሰው ትምህርት የሆነ ሰው ነው እና ነገሮች ሁሉ በራሱ መንገድ ማስተካከል የሚችል አይነት ሰው ነው እናንተ እዚህ ጋር መታችሁለት ከአብርሃም ህይወት ውጣ ከአብርሃም ህይወት ውጪ ምናምን የምትሉን አይነት ሰው አደላችሁም የትኛውም ነገር ማስተካከል የሚችል አይነት ሰው ነው እሱ ብዙ ነገር ማስተካከል የሚችል ሰው ነው እሱ እናውቃለን ግን እናንተ ገብታችሁ እንዳያስተካከል ህይወቱን እያበላሸችሁ እሱ ይናገረ እንዴ ከዚህ በላይ ምን ይናገራችሁ እኔ እሱ ይናገረኝ ከዚህ በላይ ምን ምን ተና እኛ ደግሞ ከዚህ በላይ ቶ እሱ አብርሃም ከፈለገ የራሱ ጉዳይ ነገር ግን ከዚህ በላይ ሩታ እንድትጎሮት አንፈልግም ሌላም ነገር እንድታረገው አንፈልግም ስለ ሩታ ተቆርቋሪ ነኝ የምትል ከሆነ እኔ ሁሉ ተቆርቋሪ አስብላታለሁ ምትል ከሆነ ስለ ሩታ የሆነ ነገር ሳይ ሳረግ ምናምን ጠይቀኝ፣ ጠይቀኝ። እኔ ጓደኛ ነው አብርሃም የሆነ ነገር ሲያስጨንቀው የሆነ ነገር ሲያሳስበው ሄጄ ልጠይቃት እችላለሁ እንጂ በእሷ ጉዳይ ከእሷ ጋር ያለኝን ነገር ካቆምኩ ቆየ። ገብቷል። በእኔ ህይወት አትግባብኝ ስላለች አቆምኩ፣ በቃ። ስለዚህ አንድ ቃሏን ይዛ ነው ህይወቷን እየረበሽ ያለው ምን አንድ ቃል ምናምን በህይወቴ እንዳገባብኝ ስላለች ነው ይሁሉ ነገር እያበላሸ ያለው ምን ተበላሸ እንዴው በእናንተ እኮ ነው ልጅ ነው ምንም አታውቀው ልጅ ፍቅር ያዛው በእናንተ ስራ እኮ ነው ፍቅር ይዟታል እርግጠኛ አትሁን እቺ ልጅ ያለ ምንም ነገር እንደዚህ አታለቃቀስም እርግጠኛ አትሁን እንደ እኛ እኮ ጓደኝነት እናውቃለን እሺ እሺ አረለም እኛ ጓደኝነት እኮ እናውቃለን ጅል አይደለን ወይ ህጻን አይደለንም የአብርሃም ትዳር ትዳር እንዴ በዚህ ልክ ሴት ልጅ አንድ ወንድ ልጅን ካልወደደች ካላፈቀረች በስተቀር ልትነፋረቅ አትችልም። ራሴን አጠፋለሁ እያለች በየሚዲያው ልትወጣ አትችልም። እንዲ እሷ ሰው ሙቶበታል፣ እንዲ ጥቁር በጥቁር ለብሳት ቲክቶክ ላይ ዩቲዩብ ላይ የምትመጣው መልስልናሽ በአብርሃም ጉዳይ ብቻ ነው እንዴ እሷ እንደዚህ ምልቶን የምትችለው